ዛሬ ከአንድ ዓመት በላይ ላሉ ህጻናት ክብደታቸው እንዲጨምር የሚረዱ 15 ምርጥ ምግቦችን ይዤላችሁ ቀርቤያለሁ። የልጆቹ እድገት ጤናማ እንዲሆንና ክብደታቸው እንዲመጣጠን እነዚህ ምግቦች በእጅጉ ይረዳሉ። ልጆቹ ጤናማ ክብደት እንዲኖራቸው ይፈልጋሉ። እነዚህ ምግቦች የልጆችን እድገት ይደግፋሉ፣ እንዲሁም ጤናማ ክብደት እንዲኖራቸው ያግዛሉ። የልጆቹ አመጋገብ ለጤንነታቸው ወሳኝ ነው። ስለዚህ እነዚህ ምግቦች በዕለት ተዕለት ምግባቸው ውስጥ ማካተት አስፈላጊ ነው። ሰላም ሰላም ውዴ ዋላ ኪዜው ቻናል ተከታዮች እንዴት ናችሁ? ወደ ምግቦቹ እንሄድ። የመጀመሪያው ስቡ ያልወጣ ወተት ነው። ወተት ለልጆች አስፈላጊ የሆነ ካልሽየምና ፕሮቲን ይዟል። ካልሽየም ለአጥንት እድገት፣ ፕሮቲን ደግሞ ለጡንቻ እድገት ወሳኝ ነው። በቀን ውስጥ ህፃናት ወተት ሲወስዱ ለክብደታቸው ያገዛል። የተቀቀለ እንቁላል እንቁላል የፕሮቲን እና ጤናማ ቅባቶች ምንጭ ነው። በቀላሉ የሚዘጋጅና ለልጆች የሚመች ምግብ ነው። በሳምንት ውስጥ ከ3 እስከ 4 ጊዜ መስጠት ይቻላል። የተፈጨ ስጋ እንደ በግ ወይም የበሬ ያለ የተፈጨ ስጋ ለልጆች አይረን እና ፕሮቲን ይሰጣል። አይረን የደም ማነስን ይከላከላል። በሳምንት ውስጥ ከ2 እስከ 3 ጊዜ መስጠት ተገቢ ነው። እርጎ ሙሉ ስብ ያለው እርጎ ለልጆች ጥሩ ካልሽየም እና ፕሮቲን ምንጭ ነው። በተጨማሪም ለምግብ መፈጨት የሚረዱ የሚጠቅሙ ባክቴሪያዎችን ይዟል። ከፍራፍሬ ጋር በመቀላቀል መስጠት ለልጆች ጤናማ ውፍረት ጠቃሚ ነው። አሳ አሳ ለልጆች አስፈላጊ የሆነ ኦሜጋ ስሪ ፋቲ አሲድን ይዟል። ኦሜጋ ስሪ ለአእምሮ እድገት ወሳኝ ነው። በሳምንት ውስጥ ከአንድ እስከ ሁለት ጊዜ መስጠት ይመከራል። አሳ ለልጆች ጤናማ ክብደትን ለመጨመር አስፈላጊ ነው። አጃ አጃ ለልጆች ጥሩ የፋይበርና የካርቦሃይድሬት ምንጭ ነው። ፋይበር ለምግብ መፈጨት፣ ካርቦሃይድሬት ደግሞ ኃይልን ይሰጣል። ካርቦሃይድሬት ውፍረትን ለመጨመር ወሳኝ ነው። ድንች፣ ድንች ለልጆች ኃይልና ክብደትን ይሰጣል። በተጨማሪም ቫይታሚን ሲ እና ፖታሺየምን ይዟል። አቮካዶ፣ አቮካዶ ጤናማ ስቦችና ቫይታሚኖችን ይዟል። ክብደትን ለመጨመር ከማገዙ በተጨማሪ ለአእምሮ እድገት እና ለቆዳ ጤንነት ጠቃሚ ነው። ሙዝ፣ ሙዝ ለልጆች ፖታሺየምና ካርቦሃይድሬትን ይሰጣል። ለኃይል መጨመርና ለጡንቻ እድገት እንዲሁም ክብደትን ለመጨመር ይጠቅማል። ካልተፈተገ ህል የተዘጋጀ ዳቦ ካልተፈተገ ህል የተዘጋጀ ዳቦ ወይም ነጭ ያልሆነ ዳቦ የጤናማ ክብደት ምንጭ ነው። ለልጆች ፋይበር እና ኃይልን ይሰጣል። ነጭ ዳቦን ማስወገድ እና ጠቆር ያለውን ዳቦ ልጆች እንዲያዘወትሩ ይመከራል። ማንጎ ማንጎ ለልጆች ቫይታሚን ኤ እና ሲን ይሰጣል። ለአይን ጤንነት፣ ለበሽታ መከላከል አቅምና እንዲሁም ክብደትን ለመጨመርም ጠቃሚ ነው። ካሮት። ካሮት ለልጆች ቫይታሚን ኤን ይሰጣል። ለአይን ጤንነትና ለቆዳ ጤንነት ወሳኝ ከመሆኑም በተጨማሪ ለጤናማ ክብደት ወሳኝ ነው። ዱባ። ዱባ ለልጆች ፋይበርና ቫይታሚን ኤን ይሰጣል። ለምግብ መፈጨትና ለአይን ጤንነት እንዲሁም ለጤናማ ክብደት ይጠቅማል። የተፈጨ ለውዝ። የተፈጨ ለውዝ ጤናማ ቅባቶችና ፕሮቲንን ይዟል። ለልጆች እድገትና ጥንካሬ በጣም ጠቃሚ ነው። የመጨረሻው የወይራ ዘይት ነው። የወይራ ዘይት ለልጆች ጤናማ የተባሉ ስቦችን ይሰጣል። በምግብ ውስጥ በመጠኑ በመጠቀም የልጆችን ክብደት ለመጨመር ይረዳል። እነዚህ ምግቦች በልጆ አመጋገብ ውስጥ በማካተት ጤናማ እድገትና ውፍረትን እንዲኖሯቸው መርዳት ይችላሉ።